ኒቃብ ነው የምትለብሰው ማዘር የገባሽ? እጃዋን እንኳን ማለት ነው ጓንት ግራብ ነው የምታለው፣ እንኳን ፊቷ ሊታይ ማለት ነው። ሙስሊም ናት እኔ አውቃለሁ። ለእነሱ ማሳመንም መሄድም ርቀት አያስፈልገኝም። በዚህ መንገድ የዋሸችዋ ሴትዮ ማለት ነው መምጣት አለባት። አቢባ ለሌላ ጊዜ ምንዲ ገንዘብ እየተከፈለ ስንት ስንት ወንጀል ስትሰራ የነበረ ሴትዮና አለሁ እኔ ቪዲዮ ሰራለውኝ ነገር ፎቶ አለጠፍ እባክሽ ነይን ተበድያለሁ ብለሻል። በደሌሽን ሰማ ነው ላታለን ከመጣች ሀቅ ካላት ትምጣ። ካልመጣች ሀቅ የላትም ማለት ነው። ቪዲዮ ትክፈት፣ ቪዲዮ ትክፈት፣ ቪዲዮ ትክፈት። ጥያቄን የጠይቃታለሁ እንድትመልስልኝ እንፈልጋለሁ። ገባሽ የእውነት እናቴ ከሆነች መቼስ የአባቴን ስም ታውቃለች፣ የአያቴን ስም ታውቃለች፣ የአክስቶቼን ስም የአክስቶቼ ልጆች ስም። አስራ አራት አመት ማለት አቡ ቀልድ አይደለም። አንድ እናት በአስራ አራት አመት ስትሆሽ ነፍስ አውቀሽ ብዙ ነገር ታውቃለች፣ ቤት ውስጥ ያለውን ገባሽ። አባቴ ስንተኛ ልጅ እንደሆነ ይሄ ሁሉ ነገር

ምን እስክ ድራማ ድራማ መታወቅ አለባት አቢባ፣ ሌላም ሰው በገንዘብ ስንት ሰው ነው የምታጭበረብረው? በቃ መምጣት አለባት ነው የምፈልገው እኔ። አቡዬ ቪዲዮ ስሪልኝ መጀመሪያ ኤ አይ መሆኑን ከሌላ ፌስቡክ ተጠቀማለሁ ብላለች። ምንድን ነው የምታወሪው? በምረም ሁሌም አያት እኔ ፌስቡክም ተጠቃሚ አይደለሁም። አቢባ ፌስቡክንም ፌስቡክ ላይ ሁሌ አያት አለው ብላለች። ፌስቡክ ላይ ሁሌ ካየችኝ ስልክ አላት። እንግዲህ በእርግጠኝነት ስልክ ስላለኝ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ ማለት ነው መግባት ትችላለች። እኔ የዚች ሴትዮ ውሸት እኔ ነኝ የማጋለጠው። ትምጣና አቢባቤት ይታል ያን ነውምእኔ ግዴታ ያቺ ሴትዮ ቤት ነው የምመጣው። አልፈልግም ሀቢባ ቤት ብትል ውሸት ነው። ለምን እናት ሆነጫነናእናት ከሆነች የትኛውም ቤት ትገባለች። የትኛውም ቤት ትገባለች እናት ከሆነች የትኛውም ቤት ሀቢባን ቤት ይሁን ጅኒ የሚው ጋነም የሚሆን እኔ ለማውራት የትኛውን ቤት ትገባለች። ነገ ስለማውቀው አቡም እንደሚሄድ ሀቢባ ቤት አልገባም።

እናንተ ለመወደድ እናንተ ለመወደድ በታዮ ማስጠላት አይጠበቅባት። እናንተ እንድትወደዱ ቤታ መጠላት የለባትም። ቤታ ሳትጠላ፣ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ። ገባችሁ? ከነልዩነታችን መዋደድ፣ መከባበር እንችላለን። እቺ ልጅ አንድ ሆና ብቻዋን፣ እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት፣ ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን ዘር ማንዘሯን ለማጣራት መጎርጎር፣ መሄድ በጣም አሳፋሪ አፀያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ግጠሙ። ምንድን ነው በግሩፕ በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ። በግሩፕ እኔ እኮ አቡ ዘጠኝ ናቸው። እዚህ ቲክቶክ ላይ ቀን ከሌሊት ስለኔ የሚያወሩ የኔን ጥላቻ የኔን አቃጫለ ዘጠኝ ናቸው ሲቆጠሩ፣ ዘጠኙም ደጋፊ አላቸው። የዘጠኙም ደጋፊ ነው የማነቃነቅ አልቻሉ። ምንድን ነው ያደረጉታው? የውሸት ቤተሰብ ምናምን እንኳን እኔ አይደለም ለቤተሰብ ለአንድ ውሻና እንስሳ ማሳድግ ነኝ። አቦ ገባሽ እንኳን ይሄ ጭካኔ እንዴ! ለማንም ለማንም እዚህ ቲክቶክ ላይ ለማንም አይደል እንዴ እንትን የምለው ማንንም እንኳን በፊት እንኳን በፊታቸው እንኳን ማላቃቸው መተው ቴክስት እንኳን አድርገው ቤታር ጂን ሲሉ አካውንት ተቀብዬ ቁም ሰጥ ነው ማላቃቸውን ሰዎች ማለት እንኳን አይደለም ለገንዘብ ሳሰት ግን ይሄንን ትቼው ነበር ሀቡ ማርያምን ነው ምልሽ ትቾ በቃ ዝም ብዬ ነበር ለምን እነዚህ ሰዎች መዋረድ አለባቸው የውሸት መዋረድ የውሸትን የሰውን ስም ሲያጠፉ ለምንድን ነው ይሄን ያክል ሰው ዝም ያላቸው ጠያቂ የለም ወይ ከዚህ በፊት አቡ የሆን ነገር በስሜ ሲያጠፉ ኦኬ ያለ ማረጃ ያለ መረጃ አጠፉ ኢትዮክ ይሁንላቸው ብዬ አልፋለሁ በእንደዚህ አይነት ነገር ግን ሲገባ ግን የውሸት ቤተሰብ ምናምን ተብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም በቃ ህዝቡም ጠያቂ መሆን አለበት እና እኮ ወዲያው እዛው በቪዲዮ ትውጣ ገባሻር ያመጣጫትም ሰው ሴትዮ ስልክ ላትም ከተባለ ትግዛላት ሷር ልጅ አመጣጫት ገዝታላ ታስገባት ትትት የገባችው ሀቢባ፣ እኔ እግዚአብሔርን ግራ እስኪገባኝ ማለት፣ እናት የሆነ ሰው እኮ የዛኑ ሰዓት ቪዲዮ ይከፍታል። ለምን ነጋ መጣት አለ በቪዲዮ ነጋ። ለምን ሜካፕ ተቀብታ የምትመጣው ትኳኳላለች? ምን ስላይመንእጅ ሴትየው መታወቅ አለባት አቢባ። ሌላም ሰው በገንዘብ ስንት ሰው ነው የምታጭበረብረው? በቃ መምጣት አለባት ነው የምፈልገው። እኔ አቡዬ ቪዲዮ ስሪልኝ መጀመሪያ ኤአይ መሆኑን ብላለች። ስልክ እንገዛላታለን። ስልክ ከሌላ ስልክ የለኝም ብላለች። ገሉ ስልክ እንገዛላታለን። ስልክ ከሆነ እንግዲህ። በእርግጠኝነት ስልክ ስላሌላ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ ማለት ነው መግባት ትችላለች። እኔ የዚችን ሴትዮ ውሸት እኔ ነኝ የማጋልጠው። ትምጣና አቢባ ቤት ይታይ። ያን እኔ ግዴታ ያችን ሴትዮ ቤት ነው የምመጣው። አልፈልግም። አቢባሌ አቢባ ቤት ብትል ውሸት ነው። ለምን እናት ሆነች? እናት እናት እናት ከሆነች የትኛውን ቤት ትገባለች? የትኛውን ቤት ትገባለች? እናት ከሆነች የትኛውን ቤት ሀቢባን ቤት ይሁን ጅኒ የሚሁ ጋነም የሚሁን እኔ ለማውራት የትኛውን ቤት ትገባለች? ነገ ስለማቆኑ ሀቡም እንደሚት ሀቢባ ቤት አልገባም። እኔ እዚህ ነው እዚህ እንትናናት ያገኘች እንትን አለ የሚባል የለም። የትኛውን ጮሮሮ ገደል እንኳን ብገባ እኔ ለእኔ ነው አለ እውነት ልጇ ናት። አይረክትባለችው ለእኔ ስትል ትመጣታለች። ያንን ነው የምለው። ሀቡ ስሪልኝ በጣም ስለተናደዱ ምንም ችግር ነው የሚታይ። እናት ለልጇ ምንም ትሆናለች። እናት ለልጇ የትም ትሄዳለች። እናት ለልጇ ለማዳን ቤት እንኳን ትሄዱ ይመለ እናት ለልጇ የትም ቤትም ቦታ ትሄዳለች። እውነት እናት ነኝ ካለ ቁምጣ ልጇ ብርሳ ታናገር ግን እናንተ ለመወደድ፣ እናንተ ለመወደድ ቤታ ማስጠላት አይጠበቅባቸው። እናንተ እንድትወደዱ ቤታ መጠላት የለባትም። ቤታ ሳትጠላ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ። ገባችሁ? ከነልዩነታችን ልዩነታችን መዋደድ መከባበር እንችላለን። እቺ ልጅ አንድ ሆና ብቻዋን፣ እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት፣ ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን፣ ዘርማን፣ ዘሯን ለማጣራት መጎርጎር መሄድ በጣም አሳፋሪ አፀያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ግጠሙ። ምንድን ነው በግሩፕ በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ። በጉሩፕ እኔ ኳቡ ይሄ ይሄ የሚሰበሰቡ ምናም እንዳልቻሉ እንኳ ካለው ዘጠኝ ናቸው። እዚህ ቲክቶክ ላይ ቀን ከሌሊት ስለእኔ የሚያወሩ የኔን ጥላቻ የኔን አቃቸዋለ ዘጠኝ ናቸው ሲቆጠሩ ዘጠኙም ደጋፊ አላቸው። የዘጠኙም ደጋፊ ነው የማነቃነቅ አልቻሉ። ምንድን ነው ያደረጉት? አሁን የውሸት ቤተሰብ ምናምን እንኳን እኔ አይደለም ለቤተሰብ ለአንድ ውሻ ና እንስሳ ማሳደግ ነኝ። ሀቡ ገባሽ? እንኳን ይህ ጭካኔ እንዲ ለማንም ለማንም እዚህ ቲክቶክ ላይ ለማንም አይደል፣ እንዲ የምለው ማንንም እንኳን በፊት እንኳን በፊታቸው እንኳን ማላቃቸው መጥተው ቴክስት እንኳን አድርገው ቤት ታርጂኝ ሲሉ አካውንት ተቀብዬ ቁም ሰጥ ነው እማላቃቸውን ሰዎች ማለት እንኳን አይደለም ለገንዘብ ሳስት፣ ግን ይሄንን ትቼው ነበር። ሀቡ ማርያምን ነው የምልሽ፣ ትቼው በቃ ዝም ብዬሽ ነበር። ግን ለምን እነዚህ ሰዎች መዋረድ አለባቸው? የውሸት መዋረድ የውሸትን የሰውን ስም ሲያጠፉ ለምንድን ነው ይህን ያክል ሰው ዝም ያላቸው ጠያቂ የለም ወይ ከዚህ በፊት አቡ የሆን ነገር በስሜ ሲያጠፉ ኦኬ ያለማረጃ ያለመረጃ ጠፉ ቶክ ይሁንላቸው ብዬ አልፈል በእንደዚህ አይነት ነገር ግን ሲገባ ግን የውሸት ቤተሰብ ምናምን ተብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም በቃ ህዝቡም ጠያቂ መሆን አለበት እና ኮኔ ወዲያው እዛው በቪዲዮ ቱጣ ገባሻር ያመጣጫትም ሰው ሴትዮ ስልክ የላትም ከተባለ ሷራልቻ መጣቻ ታስገባት ታስገባቲ በቪዲዮ መውጣት አለባት አለበት። ህዝቡ እውነታውን ማወቅ አለበት። የአቢባ ምናምን በደም እንደዛ ሚሉሽ ማለት ነው። ፔጃቸው ገብተሽ ብታይ ቤት እናቷን አልረዳችን ብለው የውሸት ፎቶ የሚለጥፉ ሰዎች ናቸው አንደኛ ሰዎች ናቸው ለምን የእኔን እውነት እንዲወጣ አይፈልጉም እኔን እንደዚህ እየተደባበቀ የተደባበሰ የውሸት ስሜ እየጠፋ እንድሄድ ነው የሚፈልጉ እኔ በነገራችን ላይ መወድቅ ሰው አይደለሁም ክፋት ውስጥ የለኝም ሰውን ለማጥፋት እንቅልፍ ቁጭ ብዬ አጥቼ ማንምን ሚስጦር ሁን ስለሷ ስለእሷ ሁንች እናቷ መጣቻሉ ማለት ነው ስለ ልጇ ስለ ልጇ ፎቶ ስለ ባሏ መሀት ጉድ ነው አቢባ አንቺ እንዲካረገችሽ ብለው የጎረቤቷ ዘርዝር ያመጡት እኔ ያ ነገር ላይ አልገባም ገባቻል ያደረጉት ማለት ነው። ለእኔ ምንም የሚጠቅመኝ ነገር የለም። እኔ ግን እንደዚህ አይነት በውሸት ነገም ጠያቂ መሆን አለባቸው። በቃ አባሽ አለ ምንድን ነው ማናቸው ምንድን ነው ለአንቺ የነሱ ፐርሰናል ኢንፎርሜሽን፣ የነሱ የቤተሰብ ጉዳይ፣ የግድ ጉዳይ፣ ጓዳቸው፣ ገበናቸው መጥቶልሽ አላወጣም ማለትሽ፣ ይሄ እያንቺን ጨዋነት ያሳያል። እዚህ ፊት ለፊት ባለው ነገር ነው ካንቺ ጋር ፋይት የሚያደርገው። እናንቺ ብንጣና እዚ ጋር ፊት ለፊት ባለው ነገር ነው መነጋገር ያለበት። ዘሎ ወደ ባለቤት ወደ ልጆቼ ወደ እናቴ ወደ አባቴ ቤት ነውር ነው አሳፋ ይህ ሁሉ ነገር በምንድ ተቀልሽ አቢባ? ቤቴ እንዲ ድፍ ማለት እኔ ይህንን እኮ ማንም ሰው ለመፈመስ እኮ አቢባ ዝም ብለሽ አለ ለምትፈምሽ፣ እስ ወደ ኋላ አስብ፣ ወደ ኋላ አስቢ ታሪክሽን አቢባ። ፌስቡክ ላይ እንዴት ሆነች ነበር? ምን አይነት ቦታ ላይ ምን አይነት ሰው ይዘሽ ያንን አልፈሽ አልፈሽ አልፈሽ አልፈሽ ነው እዚጋ የተቀመጥ። ሌላው የሚፈምሰው በአንቺ ነው፣ አንቺን ሰድቦ ነው አንቺ በጣርሽበት አንቺ በተቀመጥሽበት ወንበር ነው ለመቀመጥ የሚጋጋጠው ማለት ነው። እኔ እዚህ ስመጣ አቢባ ዝም ብዬ አይደለም። እኔ እዚህ ላይ አየሽኝ ዝም ብሎ አይደለም። ዘጠኝ ሺህ ሰው የሚያይኝ ጸጥ ብሎ አይደለም። ከምንም ተነስቼ ዝም ብዬ አለም ከስር ተነስቼ ነው አቢባ እዚህ የደረስኩት። የፈለገ ሰው ምን ላይ ደረሽ ሊልሽ ይችላል፣ አሁን ያለውበት ላይ። ከአንድ ፎሎ ተነስቼ ነው እዚህ የመጣሁት። ቀልድ አይደለም። አልባ እኔ የተሰደብኩኝ እኔም እየተሳደብኩኝ ሰው እየጠላሽ ገብቶሻል አይደለ? ዘርሽ እየተነጠቀ ማንነትሽ እየተነጠቀ በመልክሽ እየተሰደብኩኝ በሰውነት እየተሰደብኩኝ፣ ቤተሰቦች፣ አባት ያልቀረ፣ እህቶች ያልቀሩ ዘር ማን ዘር እየተሰደበ እዚህ አሁን ያለው በለ ያለው እኔ ቤታ ማንም ማንም በቀላል የምታመጫ አይደለም። እይታ በቀላል የምታመጫ አይደለም። ኢቨን ሰው ሰፖርት የሚያደርግሽ እጁን ዘርግቶ ጊፍት የሚሰጥሽ በቀላል አይደለም ሀብ ይሄ ሁሉ ጥሬ እዚህ ጋር መጥቼ ማንም በእኔ ሲፈመስ ቁጭ ብዬ አላይም ነው ገባሻል ሀብ በቃ ቁጭ ብዬ አላይም በቃ ላይ ለምን ራሳቸው እኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው ሁሉ ጊዜ እኔ ምላቸው ምንድን ነው አሁን አንዳንድ ሰዎች በሰው ፈመሱ ያንን ፍምስና ይዘውት ይቀጥላሉ ወይ ነው ለህዝቡ ምንድን ነው የሚያቀርቡለን ስምንት ሰዓት ሙሉ ቁጭ ብዬ እዚህ ጋር ኮሳወራ የኔን ያህል እኮ ኤነርጂ የላቸው ትንሻውኑና ወይ ታብታብ አንድ አበባ ብለው ቁጭ ነው ሲሉ ሙሉ ኢነርጂ የላቸው። ያ ተሰጦ መሰጠት አለ። በራስሽ የምትመጩ በሰው የምታገኙ አንድ ሊሆን አይችልም። ይህንን ነው የምነግራቸው። እኔ መለፍለፍሱ የመለፍለፍሱ ይዞኝ አለለም አ ግን እዚህ እስትመጣው ድረስ ስክሪኑ ላይ እስተተቀመትን ድረስ ሰው ምንድን ነው የሚፈልገው? ሰው ምር የሚያስደስተው እነሱ ሰፖርት የሚያደረጉኝ ሰዎች ዝም ብሎ አይደለም ሰፖርት የሚያል ወይ ቁጭ ብለው ሞራሊዝ አይደለም። መልክን እያዩ ምናምን የሚቀመጡ ስለማዝናናቸው ስለምንስቅ ስለምንጫወት ነው በታ ስለማረጋቸው ነው። ሁሉም እዚህ የሚመጡ ነው። ሌላ ምንም ነገር የለኝም እ ነው ሌላ ምንም ነገር የለኝም። ግን ይህን ያክል ሰው ለምን ወደዳል አቢባ እኔን ለማስጠላት እኮ ማለት ነው። እኔን ለማስጠላት ሰው ቤታቸው ገብቶ ማለት ነው። አሁን አንቺ ለምሳሌ ቤትሽ ቤትሽን ከፍተሽ ሁለት ሰው ልቅ አንደኛዋ ልትጤ ነው አይደለ? መቼስ የምትፎካከሩ አይደለ? ሰው ሲያወራ ቤታቸውን ከፍተው እኮ አልኩሽ እኮ ስለኔ ርዕስ እያደረጉ ሰዎች ስለኔ ጥሩ ነገር ሲያወሩ ያብዳሉ ሀቢባ ክርክር አድርገውት እኮ ነው። አንደኛው ገብቶ እነሱ የሚፈልጉት ሰዎች ሲደገፉ ትክክል ነው ይላሉ። ልክ እኔ ደግሞ ቤታ ምናምን ሲባል ያብዳሉ። በቤቴ እንዳጣሳ ስለሷል። ይሄ ላይ ፕሮፌሽናል ነው። ኒውትራል የሆኑ ሰዎች ከሆኑ ሁለት ሰዎችን ስለአንቺ ክፉም ደግም የሚናገርም ሰው አክሰብት ማድረግ አለባቸው ግን እንትናታቸው ስለሚያመዝን ነው። አንቺ ለምን እንደሆነ አታችሁኝ። አንቺ እና አንባ ትገናኛላችሁ። አንቺ ላይ እንደዚህ የሚያረጉ ሰዎች እየሳድጉስ በቤት ሰዎችሽ በክብርሽ በሁሉ ነገር የሚሄዱ ሰዎች ምን አርገሻቸዋል? ባልቀመጣሻቸዋል ብር ተበድርሽ ይደሻቸዋል? ምን አርገሻቸዋል? ምንም ያረግሻቸው ነገር የለም። ዩ ኖ አንድ እና አንድ ምንድነው? ቀናት በቃ ይቀኑብሻል። ለምን ይዘሽባቸዋል በቃ እና ደግሞ ህዝቡ ይወድሻል። ለምን ህዝብ ወደዳት? ለምን ይህ ሁሉ ሰው ያያታል? ለምን ይህ ሁሉ ሰው ይከተላታል የሚለው ነገር እነሱ ላይ ቅናት የሚለው ነገር ወለደ ራሳቸውን ከአንቺ ጋር ባያወዳደሩ እና ገባሽ? ራሳቸውን ሆድ ጋደል እዚህ ጋር ቤታ ስለተጠላች እናንተ ጋር የሚመጣ ምንም ነገር የለም አለቀ። ነገር ደግሞ ቤት የመተሽ ለምን አላብራራሽም? እኔ የምፈልገው ሰው ለምን አልሰደብሽ? አልሰድብም እኔ የራሴ ፕላትፎርም የራሴ የራሴ የሆነ ፕላትፎርም አለኝ። የራሴ የሆነ እይታ አለኝ። የራሴ የሆነ ነገር አለኝ። እንደነሱ እኔም ቤት አለኝ። እንደነሱ ተከታይ አለኝ። ለማን አባቱ ለአቢባ ብዬሽ ነው። ያሁን ህሊና የራሴ ነው። ሀቢባ ሰው እሺ ሲል አብሬ ይሻል። ሰው ሲበታተን አብሬ አልበታተንም። ህሊና ይሄን እጠይቃለሁ። ሀቢባ እዚህ ጋ ስተሰራች አልሰራችም። ደግፈው እንደግፋለሁ። መቃወምሽ እንቃወማለን። አንቺ ግን እኔና አንቺ ጓደኛ ስለሆን ወይ አንቺን የማትፈልጊውን ሰው ግን ሄጄ ስደቢ ብትኛ አልሰድብም። አሁን እኮ አንቺ የሚሰድቡሽ ሰው ጋር እኮ እኔ የማወራቸው ሰዎች አሉ። አቢባ በተቻለኝ መጠን ባይሳደቡ ደስ ይለኛል፣ እነግራቸዋለሁ። ቤቴ ግን ምንድን ነው እኔ ማድረግ ያለብኝ? አቢባ አንቺንም አቅሻለሁ፣ እነዛንም ሰዎች አቃቸዋለሁ። ማድረግ ያለብኝ በቤቴ ሲመጡ አላሰድብሽ አስከብርሻለሁ፣ አላሰድብሽም። አንቺም ስትሰደቢ እዛ ቁጭ ብዬ እየጠጣሁ አላዳመጠም። እነዛን ሰዎች በተቻለኝ አቅም ተው ለማለት እሞክራለሁ። ገባሽ በቃ ተው ውስጥ ተፋቱ አንድ ሰው ላይ ልል ይችላል። ወይም ራሴ በቤቴ ገብቼ አቢባ ትክክል የሰራችው ወይ እከራከራለሁ። ከዛ በተረፈ ግን እኔ እንዳልኩት መንገድ ሂጂናት ስደብልኝ ሰው አልሰድብላችሁም። በቃ ይሄን የመጨረሻ ምላው አብዬ መጀመሪያ ኤአይ አይ እንደሆነ አጣሩልኝ። ገባሽ አንቺም እኔም ቪዲዮ ሰርተን እንትንዳንል በኤአይ የምታጣሩ ሰዎች ካላችሁ

እሱን ቼክ አድርጉልኝ። እሱ ካልሆነ ሀቢባ ቪዲዮ ትሰሪልኛል እኔም ቪዲዮ ሰራለ የኔም ልጆች ነፍ ናቸው። ቲክቶኩ ሙሉ ግማሽ የኔ ናቸው ይሰሩልኛል። መቼ ስች ሴትዮ ጋር በህይወት ትኖራለኝ ዘመድ ይኖራታል፣ ይመጣሉ። ያንን ነው ማድረግ የምፈልገው። መዋረድ አለባቸው። በጣም በጣም ነው የሚያሳፍረው። አንድ ለአንድ ይኸውልሽ፣ አንድ ሰው ሁለት ሰው ሲጣላ ቲክቶክ ይዋጣላቸው፣ ጨርሱ። ግን አንድ ሰው ሆኖ አንድ ሰው ላይ በግሩፕ መነሳት በጣም የሚያሳፍር ነገር ነው። እኔ ላይም በተደጋጋሚ ተደርጎኛል። በሩ አንድ ሰው ለብቻ ሰቅሳት በሩ የምትነሱት ነገር እጅግ እጅግ በጣም ይደብራል። ህዝቡም በቃሉ ይገባል። አጸያፊ ይህ ነገር የሚደረገው አንድ ሴት ናት። አንድ ኢትዮጵያ ቤታች ነ ለምንድ ነው አንድ ግለሰብ ላይ በግሩፕ ተነሳት የምጨፈጭፍ? ለምን በዛ ላይ ስንቶ ናቸው። እና ደግሞ እና ሀቢባ የሆነ እንትን አለ አይደለን፣ እቺ ሴትዮ ማለት ነው ከታወቀችልኝ

ጌታ ነው የምልሽ። ትችው ነበር ግን ነው አልተውም። እንዲህ ያለ ነገር አልተውም። ለሌላም ጊዜ ሌላም ሰው እንደዚህ የተባለ

ምሰውጆጣምእኔ በጣም ብዙ ልጆች እኮ ታይ እኛ እሷን አካውንት እናዘጋለን። ምንም አይጠቅምም አካውንት ማዘጋል። አንድ ሰውን አካውንት ሌላ ከፍቶ ይመጣል። ግን እውነታው ለምን ማን እናቴ እዚህ ደረጃ ቃል እንደማያውሩ አቃለሁ። አቢባ እንኳን አይደለም ለእኔ እንኳን ማለት ነው። አትግቢ ነው የሚሉኝ፣ ሶሻል ሚዲያ አቁሚ ነው የሚሉኝ። እንኳን ወጥተው ለእኔ ማብራሪያ ሊሰጡ ቀርቶ አይደለም። የውሸታውን እኔ እዚህ ሚሚ ሚሚ ስለምል ማለት ነው። ሚሚ መጣቸው ቤታችን አለ። እኔ ሚሚ ነኝ ራሴ ስለምላል ነው፣ እዚህ ስሟን ላለመጥራት ነው ሚሚ ምለው። የውሸታቸው ብዛ ሚሚ መጣ። የውሸታቸው ከዚ ላይብ ላይ ድውል ላርጌ ማለት ነው። ደወልኩላት ገብተሽ ነበረ የምን የምንን መቼ ተሳስቼ ነካሁት እንዴት ይለኛል። የሆነ ሴትዮ እኮ ገብታ ነው ቋቃት አለው ምናምን ብላም አብራሪያ ትሰጣለች የውሸታቸው ብዛት ይሄ የሚሄዱበት እርቀት ማለት ነው እና እስከ አንድ ቀን እችን ሴትዮ ጊዜ ይሰጣት አለው አቢባ ይህን የአየሆን አጣሪልኝ አንድ ቀን ጊዜ ይሰጣት አለው በነገ ውለት ከቻለኝ በዛሬው በነገ ውለት እች የተባለችው ሴትዮ በቪዲዮ እንድትገባልኝ እፈልጋለሁ ጊዜ ሳትፈጅ እናት ናት አይደል እናት የሆነ ሴትዮ ደግሞ ጊዜ መብጀት የለባትም በቪዲዮ መግባት አለባት። እንደውም እኔ እሷን ብሆን ማለት ነው ልጅሽ ተገኘ ተብሎ እንዲህ ሲባል ሰፍሰፍ ብዬ ነበር በቪዲዮ የምገባ፣ ጊዜም አልፈጅም ነበር። ተንሰፍስፋ መግባት አለባት። እውነት እንዳይመጡ ተለውጫለሁ ብላለች፣ ለአንቺ ማለት ነው ኒቃብ ታደርጋለች እዚህ ጋር ላርጉሽም፣ አድርገው እንዳይመጡ ስትል ተበልታለች። ተቀይሬያለሁ ብላለች። ሀቢባ ንጉ ሰምቼ አላውቅም። በሃይማኖትማ አግሯቸው በስሚ ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላ ብላለች። እንደዚህ ናለች፣ ቃል በቃል ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላ ብላለች እና በነገውለት አይኖ ነጭ ቅማል እያየሽኝ እንደሆነ ካለው በነገ በነገውለት እያየች ነው በሌላ ሰው በነገ በነገውለት ያልሻትን ሴትዮ አንቺ እውነት ካለሽ በቪዲዮ ይዘሻት ነይ። በቪዲዮ ይዘሻት ነይ። አይ በቪዲዮ ፈራለሁ ካለች ቪዲዮን ሁሉ ትታው ማለት ነው። በድምጽ እኔ በቪዲዮ ገጥማት አለሁ። በድምሷን ጥያቄን ታይቃታለን። ትምጣ። ይህንን ነው ኮንፊደንስን የማሳየሽ ያንን ነው ምለው። አቡዬ ቡዬ፣ ጨርሻለሁ። በጣም አመሰግናለሁ። ሌላ ሰው ቢመጣስ በድምፅ ቪዲዮ ማብራት አለባት ጥያቄ ጠይቃታለሁ። ጥያቄ ጠይቃታለሁ። ፎቶ ታመጣለች። ፎቶ በወር መቼስ ኢትዮጵያ ውስጥ በስልክ አይደለም ፎቶ። እንግዲህ ጥያቄውን ይቅርና አልበም አልበም አልበም ምናምን ይዛት መጣለች። ምን ችግር አለው ማለት ትልቅ እኮ ይዛት መጣለች እዛ ያንን ነው ምለ መጨረሻ ምን ነው ጨርሻለው። ይቅርታ ተይ ብላችሁኝ ተይ ብላችሁኝ አላለ ብዙዎች በቃ ይግኖር አርጊ ምናም ብለውኝ ነበረ። ግን ላይክ በዚህ ርቀት ግን ሰው ሸት ሲዋሽ አብየ እምነት ቤታ ቤታ ስልክ እያደረጉ ብሽ ያሉት ነገር በጣም አዝናለው። ግን ይህ የአንቺን ጀግንነት ነው የሚያሳየው። አንድ አንቺ አንድ ብቻ ስለሆነሽ እነሱ ግሩፕ ሰርተው በጣም አሳፋሪ ነገር በህይወት የሚጠየፈው ነገር ቢኖር አንድን ሰው በግሩፕ ማጥቃት ነው። ቤታ ብቻዋን ሆና አንዲት ሴትን ብዙ ሴቶች ሆናችሁ ወንዶችም ተጨምራችሁ ግሩፕ ሰርታችሁ አንድ ሰው ላይ ስታደርጉ ይህ ምን ያሳያል መሰላል? የእናንተን ደካማነትና የቦታን ጠንካራ ነው የሚታየ። አንድ ሰው ፈርሰናችሁ። በተረፈ ግን ለአንድ ስታቀታቱ ተሰባችሁ ግሩፕ ሰርታችሁ ለማጥቃት ትሞክሩ በጣም በጣም አሳፋሪ ነገር ነው። ህዝቡም ደግሞ ተው ሊል ይገባል። አንድ አንድ ከሆነ አያገባንም እንላለን እኮ። አሁን አንድ ለብቻ ቢሆን አያገባኝም፣ ምን አገባኝ። ግን አንድን ሰው በግሩፕ ሲሆን ነው እኛም ዝም አንልም። ሁላችንም ኢትዮጵያውያን እህታችን ናት። ስለዚህ አቁሙ፣ ተው። አይ አንተውም ካላችሁ የውሷም ጥግ ድረስ ትሄድበታለች። በህግም ትጠይቃላችሁ በስም ማጥፋት ወንጀል። እንደገና ጉዳዩን ደግሞ እናጣራለን። እኔም ቪዲዮ እሰራለሁ፣ ፎቶ አለጥፌ እናት ነኝ ካለች እንድትመጣ። ኦኬ ግን ቆያችሁ ቤታ ላይ በጣም በብዙ ነገር አንዴ ሰርጀሪ ተሰርታለች ስላላችሁ ብትሰራ በገዛ ገልዋ በስፖርት ብትገዛ በዳይት ብትገዛ ምን አገባችሁ? በገዛ ላይፏ በጣም ብዙ ነገር ነው ምትኑት። ይሄ ደግሞ ያሳፍራል። አንድ ሰው ሲያቅታችሁ በፐርሰናል ላይፉ ትገባላችሁ፣ በሰውነቱ፣ በምኑ፣ በቤተሰቡ እና በጣም የሚያሳፍር ነገር ነው፣ አፀያፊ ነገር ነው እና እኛ ይህን በጣም እንጸየፋለን ሼም ነው ያሳፍራል። ሚዲያን ለብዙ ነገር መጠቀም ለምን ህዝብ በጨዋታ በሰብ የወደዳት ሌላ ምን አረገችት? በህዝብ ስለተወደደች ብቻ። አሁን ቤታ ቪው ባይኖርስ ሆኖ ባይኖር ሰው ባይወድች ማንም ዞሩ ላይ አያይሽም። አቡ ሙን ብዬ እንደጠየቅኳቸው ታቂያለሽ ማለት ነው። ሁለት ጥያቄ አለ ለዚህ ለዚህ ለሚንጫጫው ህዝብ ማለት ነው። የሚወዱኝን ምንም የማይናገሩ ጥጋቸውን የያዙትን አለ። ለሚንጫጩት ማለት ነው። ያ እኔ ለምን አላዩኝም? ያኔ እንዴት አልታየዋቸውም። እኔ ኮ ላይ ጥያቄ የሚኖርብኝ ሀቢባ ስድስት ዓመት እኮ ቱ ታውዘንድ ቶኒ ላይ ነው ምናምን ናይንቲን ሳያልክ እኮ ነው የመጣውትኝ ቲክቶክ ማለት ነው። ያኔ ለምን አላዩኝም? ያኔ ለምን አልተፈለግኩም? ያኔ ለምን ትኩረት አልኖረኝም? ያኔ ብልግናዬ ለምን አልታያቸውም? ቤተሰብ መጣ ላ ለምን አልታያቸውም? ያን ጊዜ ዛሬ ለምን ጊዜ ጠብቀው የውሸት ሰውን ስም ለማጥፋት ይህን ያክል ደረጃ ይላል አንዳንዶቹ እንዲታመኑ ማለት አይዞሽ እኔ እግዚአብሔር ሀቢባ በጣም መርዝ መርዝ ሰዎች አይቻል፣ እንደው በአንድ ስሙ እንዲዋሹ ይሻላሉ። አንዳንዶች አይዞሽ እንደ እናቷን ብትሆን እኮ መብቷን ምናምን አውቀው በእናቷ እኔ እናቴን አስመስለው ማለት ነው። ከዛ ለእኔ ደግሞ ተቆርቋሪ ይመስለው ከስልኩ እያስገቡልሽ ኮ ሰው በቃ አላረለ ጭንቅላት ውስጥ እንዲያምን ያ ነገር ነው እራሱ የገፋፋኝ ማለት ነው። ያላሰበ ሰው ራሱ እንዲያስብ ማለት ነው። ዛ ሚሰሩ አሉ። እኔ ደግሞ ማዋረድ አለብ ለመተኛ ከዚህ በቂ ነገር ነገር በቃ አሁን እንደሱ ይቻላል ማድረግ እንችላለን። እኔ ዝግጁ ነኝ። ለምን እነሱን ለማዋረድ ጉድጓድ ቢሆንም እገባለሁ። ሀቢባ መድኃኒዓለም ጉድጓድ ቢሆንም እነሱ ለማዋረድ ህዝቡ ያን አጀንዳ እኮ እኔ ይባላል ዋናው። አንቺ ስታወሪ ነው የሚራገበው። በነገራችን ነገሮችን አንቺ ስታራግቢያቸው ነው የሚሰፉት የሚሄዱት። ኢግኖር አድርጌ እንደ ትናንትና እኮ መጫወት እችላለሁ፣ ከነገ ወዲያ መጫወት እችላለሁ። ግን ለምብቅ በውስጤ ምንድነው መዋረድ አለባቸው። ያን መዋረድ አለ ማንነታቸው መታወቅ አለበት መዋረድ ብዬ እንጂ እኔ ምንም አባታቸው አያመጡም። እሺ እኔ ደግሞ የማይገባኝ ነገር እኔ እና አንቺ በሆነ ነገር ብንጣና ለምን የተጣናንበት ጉዳይ ላይ ብቻ ፎከስ አናደርግ? እኔ እናችሁ በሆነ ነገር ለምሳሌ ም ተጫውተን በ አልተስማማንም በሆነ ነገር ብቻ በአጣላን ጉዳይ ላይ ብቻ ለምን አናውራም? ለምን ወደ ሌላ ነገር እንሄዳለን? ይሄ ምንድን ነው የሚያሳየው? ይሄ የዛን ሰው ትንሽነት ነው የሚያሳየው ጣላንበት